ወዳበቱን እንኳን በሰላም አደረሰ። ሁላችንም ሰብስቦ ለዚህ ላበቃን እግዚአብሔር አምላክ ይመስገን። እዚህ ቤት ሰላም ይሁን፣ ፍቅር ይሁን፣ ደስታ ይሁን፣ ያለም ቤት ይሁን፣ የዚሳ ቤት ይሁን። ሙሉ ልጆችን ያሳደግልን። ለፍተሃል፣ ደክመሃል። በልጆች ትልቅ ቦታ ድረስ። በልጆች ቁጭ ብለህ ብላ፣ ቁጭ ብለህ ብላ። እኛንም እግዚአብሔር አምላክ እንደሰበሰበን ሁሌም ይሰብስበን። የሆን የሆን ኬሬ የሆን ለዚህ ቤት ለኬሬ የሆን ለወንድማማቾች ለማህበራችንም ኬሬ የሆን። እሺ፣ እንዴት ዋላችሁ? በእውነት አሁን ቅድም ደቤ ሲመርቅ ደስ ያለኝ ነገር ሙሌ ቁጭ ብለህ ብላ እና ቆሙ ብላ አይደል? ሁላችንም ቁጭ ብለን ነው የምንበላ። ሩሊ ፈታ ብለ ብላ ቤቱን እንደዚህ በእውነት አድምቀ ከጥግ እስከ ጥግ እዚህ ቤት ውስጥ ሆነው ማን ደስ የማይል ይሄ አሁን የማህበር ወንበር መስሎኝ ሰው ሲቀበጠጠለ፣ ነው የማህበር ወንበር ላለ ሙ ነበር እኔ ነው አለ አንድ ቴብል ግን ሙ ሳይበላ አይቀርም። ከማህበሩ የማህበሩ ወንበር የት ሄደ? በዚህ አጋጣሚ ርቃቱ ይደርሳል ሚበላ አለ ማለት በየሰዓቱ እና መድኃኒዓለም አምላክ ዛሬ የመስቀል በዓልን ጓደኞቻችን እንግዲህ ሁሌ አንለያይም፣ ተለያይተንም አናቅም። መድኃኒዓለም ሁላችንም ፈጣሪ አምላክ በጤና በሰላም በጸጋ በሀብት ያሰብነው ተሳክቶ ሁሉም የደረሰበት ከጫፍም ጫፍ ደርሰን ምንገናኝበት አመት ዘመን ይሆን። ልጆቻችን ይደጉ ያሰብነው ሁሉ ይሙላል። እግዚአብሔር አምላክ ሁሌ ብርሃን ያሳየን ጎደሎን ጎዶሎን አነ ሰላም ያድርግልን። አገራችን በፈጣሪ እንግዲህ ሁሌም እዚህ ጋር በሰላም እንዳገናኘን ምንበላበት ምንጠጣበት አመት ሰላም ደስታ አሜት ማንሰማበት ጊዜ ያድርግልን። አሜን ሙሉ ምንክበሩልን አሜን ሰላም ቤተሰብ እንግዲህ ይህ ማኖ ጎበዝ የተሰኘው ፕሮግራም በ2018 የመስቀል በዓል ላይ እንገኛለን። እንኳን አደረሳችሁ ማለት ፈልጋለሁ። እሺ፣ በዚህ በ2018 የመስቀል በዓል ላይ ለየት የሚያደርገው ሽልማታችንን 10 ሺህ ብር አስገብተነዋል። እንደምታዩት የመስቀል ቅርጫ ላይ ነው የምንገኘው። በጣም ደስ የሚል ድባብ ነው ያለው። ዝግጁ ናችሁ? በኢትዮጵያ ትልቁ ተራራ ማን ይባላል? ራስ ዳሽን። አውራ ዶሮ በአመት ስንት ጊዜ እንቁላል ይጥል ይችላል? አሁንም ዝግጁ ናችሁ? አብሲት ምን ይደረጋል ይታላል እሺ ፋሲካ ምን ቀን ላይ ይውላል እሑድ በበግ ቤት ምን ገባ አሁን ደግሞ ሁለተኛው ዙር ላይ እንገኛለን በሁለተኛው ዙር አምስት ቀርተዋል ማለት ነው ዝግጁ ናችሁ? ግድግዳው ሰንበሌጥ የሆነ የነማ ቤት ነው? ለአመሉ ዳቦ የሚል ሰው እስማን ነው? እሺ የበሬ የኋላ እግሩ ምን ይባላል? የበሬ የኋላ እግሩ ምን ይባላል? በጣም አሪፍ። የማትወልድ ላም ምን ትባላለች? የማትወልድ ላም ምን ትባላለች? ላም ወልዳ ጥጇ ወንዶ ሆኖ ሲያድግ ምን ይባላል? የበሬ የፊተኛው እግር ላይ ያለው ስጋ ምን ይባላል? ላሞልዳ ጥጇ ሴት ከሆነች ምን ትባላለች? ጊደር ጊደር። የበሬ ሆድ እቃ ውስጥ ከአንጀትና ከጨጓራ ውጪ የሚገኝ የበሬ አካል የቱ ነው? ሽምብላ። ብራቮ! እንዲህ እንዲህ እንዲህ ከበሬ ስጋዎች ውስጥ በጣም ለስላሳ የሆነና ትንሽ ብቻ የሚገኝበት የቱ ነው? አሁን በማነው ጎበዝ የመጨረሻው ዙር ላይ እንገኛለን። በማነው ጎበዝ የመጨረሻው ዙር ላይ ሶስት ጥያቄ የሚጠይቃቸው ይሆናል። ቀድሞ ሁለቱን ያገኘ ሰው የ10 ሺህ ብር ሽልማቱን ይወስዳል ማለት ነው። ዝግጁ ናችሁ? ዝግጁ። ቀበና ክፍለ ከተማ ቤት ይገኛል የካ ቀበና ክፍለ ከተማ ቤት ይገኛል። ቀበና የሚባል ክፍለ ከተማ የለም። ብራቮ። በእኔ ቦታ ብትሆን ምታይሽ። ዝግጁ። በዩኔስኮ የተመዘገበች እና በከብት ማደለብ ስሟ የሚጠራ ከተማ ማን ትባላለች? በዩኔስኮ የተመዘገበች እና በከብት ማደለብ ስሟ የሚጠራ ከተማ ማን ትባላለች? ሐረር ብራቮ። አስር ሺህ ብሩን። እናመሰግናለን፣ እናመሰግናለን። ቴንክዩ።